ቤት ሚስቱን የሚያከብር በጣም ጥልቀት ሌላ፣ በሃይማኖቱ። እድሜው ስንት ይሆን? እድሜው ከሀያ አምስት እስከ ሰላሳ ድረስ ያለው። እሺ፣ ሌላስ? ቁመቱ እንዲያ ችግር የለውም። መልክም፣ ዋና ጸባይ። አንድ ቁጥር ጻፉ። ዘርቲውንን ማግባት የምትፈልጉ ወንዶች ካላችሁ እባካችን አንድ ቁጥር በመጽሐፍ ሰዎችን የመሰለች ልጅ አግብታችሁ ለምን ትችላላችሁ? ከእናንተ የሚጠበቀው አንድ

እድሜ ስንት ነው? ሰላሳ ሰላሳ። የት ነው የምትኖረው? ፈጣሪን ትፈራለህ? ግዴታ አይደል? ግዴታ ነው።

እህቱ ናት ሚስቱ ናት። ሚስቱ አይደለችም እህቱ ናት። ታፕ ታፕ እያደረጋችሁ ግፍት ጋላሬ ሞላ አድርጉት። እስኪ አንድ ይደርሳል። ጋላክሲ አንድ ጋላክሲ አቤት፣ ሰላም ነው አቤት ቪዲዮ አብራሽ

በደንብ እሺ። ፋሲል እንዴት ነው ፋሲል? አ ፋሲል ሰላም ነው እንዴ? እ ዘርቱንም ፈልገን የገባው አንዳንድ ሰዎች ኧረ ተው፣ በመድኃኒዓለም እዛ ዘሪቱንዬ፣ ማታ ነኝ። እሺ ማታ አራት ሰዓት ነው። በቃ ሞከርን ሞከር እንዲህ ስላለ ዘና ወይ ታሳዝናለች። እውነት አልተሳካላትም፣ ያሳዝናል። በጣም አላዘናችሁም እናንተ።